ሰላም ለናንተ ይሁን ውድ ቤተሰባዎች፣ እንደምናላችሁ ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም ከኢትዮጵያ እስከ ኢራን የእስራኤሉን የስለላ መስሪያ ቤት ሞሳድ ኦፕሬሽኖችን በዛሬው የአዲስ ኢንሳይደር መረጃችን በስፋት የምናስደምጣችሁ ነው የሚሆነው። በተለይም የሞሳድ እንዲሁም ደግሞ የፋኖን ግንኙነት በተመለከተም መረጃዎች በስፋት የወጡበትን መድረክ በጥልቅ እናስዳስሳቸዋለን። ከዛም አልፎ በምስራቁ ዓለም በመካከለኛው ምስራቅ እንዲሁም በአውሮፓና አሜሪካ ሞሳድ የሰራቸው ኦፕሬሽኖችን ምን ነበሩ? ቤተ እስራኤላውያን ከኢትዮጵያ ጋር ያገናኛቸው የወጡበት መንገድስ ዛሬ አዲስ ኢንሳይደር በስፋት የሚነግራችሁ ነው የሚሆነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ሞሳድ ካከናወናቸው ኦፕሬሽኖች መካከል አንዱ ሰባት ሺህ ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜንቫን ቤጊን በተሰጠው ትዕዛዝ መሠረት ሐሰተኛ የዳይቪንግ ሪዞርት ወይም ደግሞ ይህ መዝናኛ ስፍራ ሽፋንን ተጠቅሞም ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏለም። ሱዳን በወቅቱ እስራኤል ጠላት ነው የምትለው የአረብ ሊግ አባል ነበረችም። የሞሳድ አባላት ደግሞ በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቃቁሞም ነበሩም። ይህ ሪዞርት ለሰላዮች እንደ ካምፖን የሚያገለግለውም ነበርም። ሰላዮቹ ቀንቀን ቀን የሆቴል ሰራተኛውን ያገለግላሉ፣ ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላንና በባህር ያጓጉዙም ነበርም። ይህ ኦፕሬሽን ቢያንስም ለአምስት ዓመታት የቆየ ሲሆንም የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳን ለቀው ወጥተውም ነበርም። ይህ ጊዜን ሲያስታውሱም ብዙ ቤተ እስራኤላውያን ከኢትዮጵያ ሸሽተው ወደ እስራኤል የገቡበት ቀን ያስታውሳለም ያ ጊዜ እስራኤል አከናወኛቸዋለሁ ካለቻቸው ጉዳዮች መካከል ዋነኞቹ ነበሩም። እስራኤል በጋዛ ውስጥ ሲፈጸመቻል ጥቃትም ሌላው የሚነገር ሲሆን የሙሳድ አቅም አሁንም ብዙዎችን እያነጋገረ ይገኛል። ሙሳድ አሁንም ድረስ አቅሙ እንዳለ ሲነገርም፣ በተለይም ደግሞ ሀገራችን ላይ ባለው ግጭት የፋኖን ኃይሎች የሚዘጉሮ እሱን ተብሎ በስፋት ይነክራል። ሙሳድና ፋኖ አንድ ናቸው፣ የፋኖ አባላት በሙሳድ አሉ፣ የሙሳድ ሰላዮች ደግሞ በፋኖ ስር ብዙ ናቸው ተብሏል። ይህም በማስመልከትም የተለያዩ ግድያዎችና ኦፕሬሽኖችን ለማካሄድ ዝግጅቶች እየደረጉ እንደሚገኙ ይገለጻል። ፋኖ እስካሁን ጠንክሮ የቆመው በእስራኤል ድጋፍ ነው። ለዛም ደግሞ ቤተ እስራኤላውያን ትልቁን ድርሻ ይወስዳሉ የተባለ ሲሆንም፣ ጎንደር አካባቢም የሞሳድ ሰላዮች በሰፊው አሉ ተብሎ እንደሚገለጥ መረጃዎች ይጠቁማሉ። አብዛኞቹ ጥቃቶች የተፈጸሙት በሀገሪቱ ምዕራባዊ ክፍል እንዲሁም በመዲናዋ ቴህራን ነበሩ። ይህ ደግሞ ሞሳድ በቴህራን ያከናውናቸውን ኦፕሬሽኖች ነው። በኢራን ላይ የተፈጸሙ ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድም ትልቅ ሚና ተጫውታል ተብሎ ይጠረጥራል። የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶችን ለማጥቃት ወደ ኢራን በደብቅ የገቡ ሰው አልባ አውሮፕላኖችን ድሮኖችን ተጠቅሟል ተብሎ ይታመናል። ከዚህ ቀደም የኢራን ባለሥልጣናትን በሆነ የጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኞችን ሰርገው ገብቶበታል በሚል ጥርጣሬ እንዳላቸው ተናግረው ነበር። እስራኤል ባለፈው ሳምንት አሙስ ለአርበ ጣጥቢያም በፈጸመችው ጥቃት ቁልፍ የሚባሉ የኢራን የጦር አዘዛዦችና የኒውክሊየር ሳይንቲስቶች መግደላቸውን እስራኤል ያሉበትን ትክክለኛ ቦታ በተመለከተም መረጃ እንዳላት የሚያሳይ ነበር። ሞሳድ ጥቃቶች ውስጥ ያለው ሚና እስራኤል ለስለላ ድርጅቱ እንቅስቃሴ ምንም አይነት አስተያየት ስለማትሰጥ መገምገም ቀላል አይሆንም። ሆኖም የደህንነት ተቋሙ ከዚህ ቀደም ያቀነባበራቸው ግድያዎች፣ እንዲሁም የፈጸማቸው ኦፕሬሽኖች የሚከተሉት ናቸው። የመጀመሪያው የሐማስ የፖለቲካ መሪ የእስማኤል ሀንጌ ግድያ ነው። የሐማስ የፖለቲካ መሪ የእስማኤል ሀንጌ ግድያ ሐምለ 23 2016 ዓ ም በኢራኗ መዲና ቴራን በአንድ እንግዳ ማረፊያ ቤት ውስጥ ተገሏል። እስማኤል የተገደሉትም ከአንድ ጠባቂያቸው ጋር ነበርም። እስራኤል መጀመሪያ ላይ ለመ ሪ ግድያ ኃላፊነቱን አልወሰደችም ነበርም። ነገር ግን ከወራት በኋላ የአገሪቱ የመከላከያ ሚኒስትር እስራኤል ካትስም ከአንጌ ግድያ እጃቸው እንዳለ አምኖ አለም። ሆኖም በሐማስ መሪ እስማኤል ግድያ በርካታ ያልጠሩ ነገሮች አሁንም አሉ። የሐማስ ከፍተኛ ባለስልጣን የሆኑት ሀላላሊም አብሯቸው የነበሩ የአይነ ማኞቹ ዋቢያ አድርገው እንደተናገሩትም። እስማኤል ሐንዬ በቀጥታም በተነጣጠረባቸው ሚሳኤል እንደተመቱ ነው። በሌላ በኩል ደግሞ ኒውዮርክ ታይምስ ሰባት ባለስልጣናትን ጠቅሶ እንደዘገበው የሐማሶ የፖለቲካ መሪ የተገደሉት ከሁለት ወራት በፊት በድብቅ ወደሚኖሩበት ህንጻ በገባ ቦምብኖ ምፕላል ቢቢሲ የሐማሱ መሪ ግድያ በመለከት አሉ የሚባሉ መረጃዎችን ማረጋገጥ አልቻለም ነበር። አልጀዚራን ጨምሮ በተለያዩ ሚዲያዎች ላይ በመቅረብም የእስራኤልን ዘመናት ያስቆጠን ወረራ መዋቅራዊ ጭቆና የፍልስጤምን ግዛት እንቅስቃሴ በተመለከተ በመናገር የሚታወቁትና ይህ ሐማስ መልዬ የነበሩት እስማኤል ሀንዬም በ62 ዓመታቸው መገደላቸው የሚታወስ ነው። እስራኤል ለመግደል ስታድናቸው የነበራቸው አንዬን ብቻ ሳይሆንም ቤተሰቦቻቸውን ጭምር ነበርም ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በፈጸመችው የአየር ቃት አስር ቤተሰቦቻቸውን ገላለች። በዚያም ወቅትም የጋዛ ጦርነት ከተጀመረበት ከመስከረም 2016 ዓ ም ጀምሮ መጨረሻ ላይ ስልሳ ለሚሆኑ የሆኑ ቤተሰቦቻቸው አባሎቻቸውም ተገሎብኛል ስል ተናግራለችም። በሚያዛ ወር ሶስት ልጆቻቸውና አራት የልጅ ልጆቻቸው በጋዛ ሻቲ ካምፕ መኪናው ውስጥ ሳሉ በእስራኤል ቦምብ ጥቃት ተገልሏል። እስራኤል ሐማስን እንዲሁም የሐማስ መረሮችን ለማጥፋትም በተደጋጋሚ ስትዝት ቆይታለችም። አንዬ እንዲሁም የሐማስ መስራችና መንፈሳዊ መሪ የሆኑትም ሼክ አህመድ ያሲን በአውሮፓውያን 2003 ከእስራኤል ግድያ ሙከራ ተርፈዋል። ሐማስ ከዓመት በፊትም በመስከረ መጨረሻ ላይ በእስራኤል ላይ ከፈጸመው ጥቃት በኋላ እስራኤል በጋዛ የሚገኝን ይህ ሐማስ መሪ ያህያ ሲንዋር ወንድም ማህመድ ሲንዋር፣ የሀማስ ወታደራዊ ክንፍ ኃላፊ ሆኑትን መሐመድ ደይፍና ምክትሉ ማርዋን ኢሳንን ገድላለችም። በዚህ ዓመት መጀመሪያም መስከረም ላይ የሂዝቦላ አባላት መረጃ ለመለዋወጥ የሚጠቀሙበትን በእጅ የሚያዙ ፔጀሮችን በአብዛኛው ጠንካራ ይዝቦላ ይዘቷ የሚባሉ ስፍራዎችን ጨምሮ በመላው ሊባኖስ ፈንድተውም ነበርም። ፍንዳታቸውን የያዟቸውን ሰዎች ብቻ ሳይሆን በአቅራቢያቸው ያለሌቱ ሰዎችንም ገለው እንዲሁም ደግሞ አቁስለው ግራ መጋባትና ሽብርን ፈጥሮም ነበርም። በቀጣዩ ዕለትም ዋኪቶክ የሚባሉ ገመድ አልባ ስልኮች ፈንድተውም በመቶዎች የሚቆጠሩ ሰዎችን ገድለዋልም። ትላልቅ የመገባቢያ መደብሮች ጨምሮ በየስፍራው የፈነዱ ፔጀሮችና ዋኪቶኪዎች በመላው ሊባኖስ ከፍተኛ ድንጋጤና ሽብር የፈጠሩ ነበርም። ነበሩ። ሆስፒታሎች በተጎጂዎች የተናነቁ ሲሆን በርካቶቹ ከፍተኛ የአካል ጉዳት ደርሶባቸው ነበር። የተባበሩት መንግስታት ሰብአዊ መብት ኃላፊ ፎልከር ቱርክም ደግሞ ይህን የእስራኤል ጥቃት የጦር ወንጀል ሲሉ ጠርቶትም ነበር። በጋዛ የተነሳውን ጦርነት ተከትሎም ፍልስጤማውያን የሚደግፈው ሂዝቦላና እስራኤል ግጭት ውስጥ ገብቶም ነበር። ሂዝቦላ ሚሳይሎችን ወደ እስራኤል አስወንጭፎም ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆም ከሁለት ወራት በፊት አገራቸው ለነዚህ ፍንዳታዎች ተጠያቂ መሆኗን አምኖ አለም፣ ሲልም የእስራኤል ሚዲያዎች መዘገባቸው የሚታወስ ነው። ሄዝቦላ ከ10 ዓመት በፊት ከ1000 በላይ ዋኪ ቶኪዎችን ከ1ስተኛ ደረጃ ሲያወቅ እንደገዛ ወኪሎቹ ገልጸው 5000 ፔጀሮች እንዲሁም ገዝተዋል ብሏል። በተመሳሳይ ላይ በ1996 በተካሄደ ኦፕሬሽንም የአያሽ የተባለ የሐማስ ቦምብ የሚሠራው ግለሰብም ሞቶሮላ አልፋ የተሰኘውን የገኙት ሬዲዮ ላይ በጠመደው 50 ግራም በሚመዝን ፈንጃ አማካኘት ተገሉም ነበረው። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ ነበረው አያሽም፣ ቦምብ በመስራት ጥበቡና የእስራኤልን መሠረተ ልማቶች እያነጣጠሩ ውስብስብ ጥቃቶች አቀነባብራል ተብሎ ነበርም በዚህ ድርግት ምክንያት ነው በእስራኤል የደህንነት መስሪያ ቤቶች እጅግ ዘንድ ተፈላጊ ሰው በሚል መዝገብ ሊያስፍሮት ነበርም። በአውሮፓያኑ 2019 ደግሞ እስራኤል ግድያውን በተመለከተ ደብቆ የነበረው መረጃ ለህዝብ ይፋ ያደረገች ሲሆንም ቻናል 13 የተባሉ ቴሌቪዥን ጣቢያም አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን ስልክ ልውውጥ አስደምጦም ነበርም። የአያሽና የአምሻሪ ግድያ የረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎች ናቸው። ሌላው ደግሞ ታንቁ የተገደለው የሐማስ ወታደራዊ መሪ መሐሙድ አልባሙም ነው። በአውሮፓያኑ 2010 የሐማስ ከፍተኛ ወታደራዊ መሪ የነበረውም መሐሙድ አልማቦ በዱባይ በሚገኝ ሆቴል ውስጥ ተገደለ ተብሏል። መጀመሪያ ላይ ሞቱ ተፈጥሮ የሚመስልም፣ ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመራመሩ በኋላ በሰው መገደሉን ለመየት ተቻለም። ፖሊስ ቆየት ብሎ ደግሞ አልማቡ በኤሌክትሪክ ንዝረት እንዲሁም ከዚያ ታንቆ መገደሉን አጋለቱም። ግድያው በሞሳድ የተቀነባበረ ነው ተብሎ በመጠርጠሩም በተባበሩት አረብ ኢሚሬቶች ዘንድ ከፍተኛ ቁጣ ቀስቅሶ እንደነበረም የሚታወቅ ነው። የእስራኤል ዲፕሎማቶች በበኩላቸው ሞሳድን ከጥቃቱ ጋር የሚያገናኘው ምን ምንማይ

አስተባብሏልም ሌላው ያልተሳኩ ግድያ ሙከራዎች ስንመለከት ምንም እንኳን ሞሳድ በርካታ ኦፕሬሽኖች ቢፈጽምም ታዋቂ የሆኑ ያልተሳኩ ግድያ ሙከራዎችን ማካሄድ ነበርም። የመጀመሪያው በአውሮፓውያኑ በ1997 ዓ ም እስራኤል የአማስ ፖለቲካዊ ቢሮ ኃላፊ ሆኑትን ኸሌድ ሜሻል ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎም ዲፕሎማሲያዊ ቀውስ ተከስቶም ነበርም። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎም እስራኤል ለሜሻል የሰጠው መርዝ የሚያደረግስ መድኃኒት ለመስጠት ተገዳም ነበርም። በዚያ ሙከራም ሳቢያ በዮርዳኖስና በእስራኤል መካከል ያለው ግንኙነት አሻክሮ ያልኩም ነበርም። በ2003 ደግሞ እስራኤል በጋዛ ከተማ የሚገኘውን የሐማሱ መሪ ማህሙድ አልዛህርን ቤትም በአየር ጥቃት አወደመችም። ምንም እንኳን አልዛህር ከጥቃቱ ቢታርፍም ሚስቱን፣ አንድ ልጁ እንዲሁም በርካታ ሰዎች በጥቃቱ ተገሎም ነበርም። ከ1996 እና 2017 የሐማስ መሪ ሆኖ አገልግሏል ይህ ሰውዬም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።